ጸዳሉ እጅ አልሰጠም፣ የትግል አሰላለፍ ቀየረ እንጂ። ይህ ቀልድ የአማራ ፋኖ ህዝባዊ ድርጅት የሚዲያ ሚኒሻዎች የሳምንቱ ቀልድ ነው። ጸዳሉማ እጅም ምግርም ነው የሰጠው። ባለ ስናይፐሩ አርበኛ እያሉ ሲያሞካሹት ነበር። እነሆ ስናይፐሩም ወደ ምስራቅ እዝ ኦርዲናንስ ክፍል ገቢ ሆነ። ይህ እጅግ በጣም አሳፋሪ ክስተት ነው። በዚህ ሁላችንም ማፈር ሲገባን የተወሰኑ የፌስታልና ፋፍዴናውያን የሚዲያ ሚኒሻዎች ግን ጸዳሉ ደሴ እጅ አልሰጠም፣ የትግል አሰላለፍ ቀየረ እንጂ እያሉ ከሆዴድ ጋር ሆነው ያማራፋኖ ብሔራዊ ኃይል ሊዋጋ ማሰቡን እየነገሩ ነው መጀመሪያ እጅ ሰጠ በሚል ብያኔ ተስማምተን በድህረ እጅ መስጠት ወቅት ስላሰበው የትግል ስልት በሂደት እናውራ። ይህ የተሻለ ያግባባን ይመስለኛል። በተረፈ ሌሎች እጅ ቢሰጡም፣ መልካም ስምና ዝናቸው አይሰበርም ለማለት ያክል የጸዳሉን ስምላ ለማስነካት ዳር ዳር ብትሉም፣ ስሙ ብቻ ሳይሆን ቅስሙ ተሰብሮ ኦሞ የጋቱት መረጃ እንደሚቀበሉት ስለምናውቅ በዚህ አይነት ተልካሻ ምክንያት አሸውዱንም። ጥቂት የአማራ ፋኖ ህዝባዊ ድርጅት አመራሮች ለናፈቁት የሚኒሻ ወንበር ሲሉ በስራቸው ያሉ ወንድምና እህቶቻቸውን አታለዋል፣ ክደዋልም። መጀመሪያ ድርድር በሚል ከአገዛዙ ጋር ጥሻ ስር ውይይት ተሞከረ። እሱም አልተሳካም፤ ለአገዛዙም የሚያመጣው ለውጥ እንደሌለ ታመንና ተረሳ። በመቀጠልም የአማራ ፋኖ ህዝባዊ ድርጅት ሰዎች ካልተሳካው የጓዳ ድርድር እንደ በግ እየተነዱ በአደባባይ እጅ መስጠት ተሸጋግረዋል። አሁንም ሦስት እና አራት ቁስ ያላቸው የአማራ ፋኖ ሕዝባዊ ድርጅት አመራሮች እጃቸውንም እግራቸውንም መስጠታቸው እንደማይቀር መረጃዎች ይጠቁማሉ። ለዚህ ነው አማራ ፋኖ ሕዝባዊ ድርጅት ላወጣው የሰሞኑ መግለጫ ጊዜ በመስጠት የአማራ ፋኖ ሕዝባዊ ድርጅት ሰዎች ሐቀኛ ፍላጎታቸውን መረዳት ያስፈልጋል ያልነው። ጊዜ ወንፊት ነውና እንክርዳሩ ቦታ ቦታውን ሲይዝ ብርሃን ሐቀኛ ታጋዩን መሰብሰብ ይጀምራል። ይህ ትውልድ የሚያውቀው ናሁሰን አሸናይነትን እንጂ ለክስክስ ቀናም ምጋሾ መርሻነትን አይደለም። የጠላትን እጅ ማንደድ እንጂ እጅ መስጠትን ያስተማረ መይሰው የለም። ይህ የበላይም ሆነ የምየወርስ አይደለም። በትናንትናው እለት የአማራ ፋኖ ብሔራዊ ኃይል ጣና መብረቅ ብርጌድ የባህር ዳር ሸለቃ በበቂ መረጃ በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ ወስዷል። ኮድ 4 ሰሌዳ ቁጥር 2267 ተሽከርካሪ አባዱላ በመጠቀም ሲዘርፉ የነበሩ አንደኛ ኃይሉ ተሰራ ሁለተኛ አወቀ ተገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው፣ በትናንትናው ዕለት በቀን 6 2017 ዓ.ም ከምሽቱ 12 ሰዓት ላይ በባህር ዳር ከተማ መኮድ ካምፕ ጀርባ ልዩ ስሙ አግታጎጥ ላይ ዝርፊያ ሲፈጽሙ የነበረው ግለሰቦች ላይ እርምጃ እየተወሰደ ሲሆን፣ ሁለቱ ሲያመልጡ አራት የተለያዩ መታወቂያዎች በመያዝ ዝርፊያ ላይ የተሰማራው ዋና ሳጅን ዮሐንስ በላቸው ጌታቸው አስማማው ዋለህኝ የወራሚት መታወቂያ እርምያስ መልካሙ ምን አለ የባህር ዳር ግሻባይ መታወቂያ በመያዝ ሲዘርፉ ነበር። አንድ ኮፍ ማይካ ክላሽ፣ አራት ካዝና፣ 240 የክላሽ ተተኳሽና የደረት ትጥቅ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው እስከ ወዲያኛው ተሸኝቷል። ለዝርፊያ ሲጠቀሙበት የነበረው ተሽከርካሪ ላይ ከጥቅም ውጭ እንዲሆን ተደርጓል። በቀጣይ በፋኖ ስም ዝርፊያ በሚያካሄዱ ግለሰቦች ላይ የተጠናከረ መረጃዎችን በመያዝ እርምጃ መውሰዳቸውን ተጠናክሮ ይቀጥላል ሲሉ ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል የአንደኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። የአማራ ፋኖ ብሔራዊ ኃይል አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ አላማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድልን ተጎናጸፈ ነው። ምስራቅ አማራ ኮራንድ ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢ ዋልካ መንደር ላይ ከሌሊቱ 7 ሰዓት እስከ ንጋቱ 11 ሰዓት በተደረገ ከባድ ትንቅንቅ በርካታ የአብይ አህመድ ዙፋን ጠባቂ ሰራዊት በመደምሰስ ታላቅ ድልን ተጎናጽፏል። ሀውጃኖ ክፍለ ጦር ከሌሊቱ 7 ሰዓት ራያ ቆቦ ጮቢ በር ላይ ጥቁር አስፓልት ግራ እና ቀኝ ያሉ ተራሮች ላይ ከባድ ኮንክሪት ምሽግ ድረስ ዘልቆ በመግባት በርካታ ዙፋን ጠባቂ ሰራዊቶችን ሙትና ቁስለኛ በማድረግ ታላቅ ድልን ተጎናጽፏል። በተጋድሎው ጠላት ምሽጉ ላይ በከበባ የተጨፈጨፈ ሲሆን ከራያ አላማጣ ተጨማሪ ኃይል እያስጠጋ ባለበት ደግሞ ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመቶ ወደ መጣበት አላማጣ ከተማ ፈርጥጦ ተመልሷል። በሌሊት ተጋድሎ ሀውጃኑ ክፍለ ጦር አምስት ነፍስ ወከፍ ክላሽና ከአንድ ሺህ በላይ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶችን ማርኳል። በዚህ የሌሊት ድንቅ ኦፕሬሽን የተደናገጠው ጠላት መሃል ቆቦ ከተማ ላይ መድፍ በማጥመድ ከሌሊቱ 9 ሰዓት ተኩል ጀምሮ ከ20 በላይ ቅንቡላ ውጊያ ወደ ተካሄደበት ሕዝብ በሚበዛበት አካባቢውን ጭምር እያስወነጨፈ አድሯል። በዚህም ቆቦ ከተማ ሕዝቡ መሃል ሲተኩስ ቢያድርም የፋሽስቱ የአገዛዝ ማንነት ተስፋ መቁረጥን ሕዝቡ የበለጠ እንዲገነዘብ አድርጎታል። መዳረሻው ድልና ነፃነት የሆነው የአማራ የህልውና ትግል ተጠናክሮ ይቀጥላል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን። በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።